ከስልሳ በላይ ጀማሪ የቴክኖሎጂ ፈጠራ ባለሙያዎች ተቋማት ፈጠራቸውን ከማስተዋወቅ ባሻገር የዘርፉ አልሚዎችንና አማካሪዎችን የማግኘት እድል አግኝተዋል። ይህም ፈጣሪዎቹ በኢትዮጵያ አርቲፊሻል ኢንተለጀንስ ስነ ምህዳር አሻራ እንዲያሳርፉ ተችለዋል። የኢትዮጵያ አርቲፊሻል ኢንተለጀንስ የወደፊት እድል በመንግስትና በግሉ ዘርፍ ጠንካራ ትብብር ላይ እንዲወሰን እናምናለን። የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩትም ከሌሎቹ ተባባሪ አካላት ጋር በመሆን ይህንን ትብብር ጉዞ በመደገፍ ለሀገራችን ፈጠራን እድልንና በጎ ተጽዕኖ በማበራካት ቁርጠኛ መሆኑን ለማረጋገጥ እወዳለሁ። የኢትዮጵያ ኢንቨስትመንት ሆልዲንግስ የግሉን ዘርፍ ተሳትፎ ለማጠናከር በትብብር የሚሰራበትን መንገድ ለመፍጠርም እየሰራ እንደሚገኝ አስታውቋል። ባለፈው ዘጠኝ ወር 15 ትሪሊየን ብር ሬቨኒ ጀነሬት አድርገናል። ለገንዘብ ሚኒስቴር 14 ቢሊየን ብር ዲቪደንድ ከፍለናል። ለመንግስት 19 ቢሊየን ብር ታክስ ከፍለናል። ብዙ ቴክኖሎጂዎች አሁን ቅድም ያየናቸው አሜዚንግ የሆኑ የኤአይ ሶሉሽኖች አሉ። እነዚህ የመጀመሪያ ሚኒመም ቫያብል ፕሮዳክቶቹ ቴስት የሚደረጉበት ቦታዎች የመንግስት የልማት ድርጅቶች ሊሆኑ ይችላሉ። ይሄ ምን ማለት ነው? ያሉን አርባዎቹ ድርጅቶች ከኢትዮጵያን ኤርላይንስ ጀምሮ እስከ ስኳር ድርጅት ድረስ ለስታርታፕና ኤአይ ድሪቭን ለሆኑ ተቋማት ክፍት መሆን አለባቸው። በየአመቱ የስታርታፕ ሶሉሽን አለኝ የሚል የኢትዮጵያዊ ተቋም ከኛ የመንግስት የልማት ድርጅቶች ጋር አብሮ በመሆን እንዴት አድርጎ ለአንድ ዓመት ከአንድ ዓመት በላይም የሚሆን ጊዜ ውስጥ ፕሮዳክቱን ቴስት አድርጎ እኛም አሁን ያዘጋጀን ያልኳችሁ እና ወደ ስራ የምናስገባው ፋንድ ተጠቅመን ኢንቨስት የምናደርግበት ተቋሙም ደግሞ የእኛ የመንግስት የልማት ድርጅት ከዚህ በሚመጣው ሶሉሽን ተጠቃሚ ሊሆንበት የሚችለው ከዛም ባለፈ የሚቀጥሉትን ኢትዮጵያዊ ዩኒኮርኖች ለመፍጠርና ወደ ስራ ለማስገባት በሚጠቅም ደረጃ ለማዘጋጀት የሚጠቅመን የመንግስት የልማት ድርጅቶቻችን ነው።